አንተ ሰው እኮ አትበሳጭ፣ ኮኖ ያልኩሽ ያለሁት እንደት ነው የማልጨነቀው? አንተ የሰጠኝ ብቻ ሳይሆን ብዙ ሰው ያበረከተልኝ ስጦታ ጭምር ነው የተዘረፍኩት። ደግሞ እግር ያለሁ ይቺ ልጅ ምኗም አልጣምኝም ብዬ በደንብ አስጠንቅቄሻለሁ። አይኗን በጨዋጥ ባዚህ ቤት ተመጣችማ በቃ አልታወቀብኝም ብላ ደምድማለች ማለት ነው። ረሽ ተረጋጊ፣ ተረጋጉ። ይኸውላችሁ ስትመጣ ማንም ሰው እንዳያስደነግጣት። አንተ ሰው አታበሳጭ፣ ፖሊስ እጠራለሁ። ሰላም ጤና ይስጥልኝ እንደምንቆያችሁ፣ የዳራ ሚዲያ ቤተሰቦች በእያላችሁበት የዓለም ዳርቻ ሰላማቸው በዝትር ፍርፍ በልልን። እንሆ እንግዲህ ዛሬ እኔና ትንሿ ተመልሰን ተከስተናል። ይህ እንግዲህ የዳጣ ድራማ ክፍል አራት ብለን መጥተናል ማለት ነው። በክፍል አራት እንግዲህ በጣም አስገራሚ ትዕይንቶችንን አይተናል፣ ተጋብዘናል፣ ተደስተናልም በጣም እጅጉንም ተናደናል። እንዴት ነው? ተናደድሽ ወይስ ተደሰትሽ? የሚያስቁም፣ የሚያዝናኑ፣ የሚያናድዱ ነገሮች ይበዙበታል። ያው እንግዲህ በማን ተናደድሽ፣ በማን ተደሰትሽ? በአቢጌል በጣም እየተናደርኩ ነው። በቃ ምን ሆነው ያናደድሽ? አቢጌል አቢጌል እንትን ነው፣ በጣም መሰሪ ሴት ናት። እሳት ጥል ግን መሰሪ ነው የሚባለው? አሁን እንደዚህ አዎ። ከዚህ በላይ በሰው ፍቅር እንዲዋደድ አለመፈለግ ከዚህ በላይ ምን አለ? ግን አሁን አላዋቂነት ነው ብዬ ነው ማስበውን ይዘ ያለዋቂነት ንት ተንኮል ነው ተንኮል ነው በ የአቢጌልን ተንኮል አቢጌል ከፊልሙ ራሱ ብትወጣልኝ ደስ ይለኛል። አቢጌል ግን አልተሳካላትም፣ አይሳካላትም። በነገራችን ላይ ተንኮለኛ ሰው መቼም አይሳካላትም። ልክ እንደ ወይዘሮ ማህሌት ነች እሷ። አንድም ቀን ወይዘሮ ማህሌት በዳራ ድራማ ላይ አንድም ቀን አለች አማካሪዋ እንግዲህ የፍራታ አማከራታለች ሴራ እንድሰራ ምናምን ግን አንድም ቀን ተሳክቷላት አያውቅም። ልክ አብዬልም የእሷ ባህሪና ያላት አንድም ቀን የሚሳካላት ነገር አይደለም። ምክንያቱም አይተች ከሆነ በባለፈው ክፍል መጽሐፉን ቀደደች፣ አልሆነላት። ምክንያቱም ናታን ባኖባታል። እሷ ለምን ፈልጋ እንደሆነ ዳጣ ላይ ምን አይነት ጥቃት ለማድረስ ፈልጋ ወይም ከዳጣ ጋር ያለውንን እይታ እንዲቀንስ ለማድረግ እንዳደረገችው ጠንቅቆ ያውቅ ነበር። አሁንም ያህ ነገር አልሳካላት ሲል ነው እንግዲህ የእናቷን ወርቆች፣ አልማዞች ሰርቃ ሰረቀችሽ ብላ ለማጣላት የሞከረችው። ያን ልታደረግበት ያሰበችው ደግሞ የተሽ ከሆነ መርካቶ መጽሐፉን እንገዛለን ሲላት አብይን በጣም ተናደደች። ለምን ከእኔ ጋር አብረነ። ግን ትልቁ ደስ ያለኝ ነገር ምንድን ነው? እዚህ ጋር ናታን የአብግልን መሰሪነት ያቃል። ናታን እናንተ እሷ ወደ ፍቅር የሚመጡ ይመስለኛል። በቃ እሱን ነገር ሳስብ ብቻ ደስ ይለኛል። እ አቢጌል አቢጌል አቢጌል በጣም የምታስቀይምልኝ ከፊልሙ ራሱ ብትወጣልን። በስመ መነት ነፃነቷን ወዶታል። ቀሚስ ደግሞ እንዴት ነው የሚያምርባት! የዳጣን አድርገው የነበረው ሸፒ ቀሚስ ሃብ ናይዲያ በጣም ነው የሚያምር። የናታን ናታን ዳጣን ባህሪዋን ወዶላታል። ሆን አላደል ነፃነት ያለው እንትን ነው። በቃ ማለት የምትዋሽ የምናምን አይነት ልጅ አይደለችም፣ ግልጽ ነች። አዎ አሁን እሱ እንድታነብ ምን እንድትል ምናምን ካገዛትና ከረዳት ከቤጌል የተሻለ እንትን አላት ብዬ አስባለሁ። ሌላው ምን ምን እንትን አሁን የተሰማኝ ምን እንድታቂያለሽ ናታን አብይንን እንዲያገባት እናትየዋና አባትየዋ ያውቃሉ፣ ይመስለኛል የፍቅር እንት ናቸው እ ይሄ በእናትየዋ ግፊት ነው በእናትየዋ ግፊት ነው። አብይን እንደዚህ አይነት ስሜት የተገባች ይመስለኛል። ና ግን እነሱ ተጽዕኖ ትንሽ ለዳጣ ፈተና ያደርግባታል ፈተና ያደርግባታል አሁን መቼ ነው የምትወጣውም? እያለች ነው እናትየዋ። አይተች ከሆነ እዚህ ቀደም ምናልባት ከሌላ ወልዳ መጥታ ሊሆን ይችላል ብላ አቢጌል ጥርጣሬ ስለነበር፣ አሁን ልጅቱ መቼ ነው የምትወጣ ከዚህ ቤት ብላ ጠየቀች። መኪና ውስጥ እያሉ ያኔ ጠየቀችበት። ምክንያት ለምንድን ነው ታውቂያለሽ? አቢጌል እየተናደደች እንደሆነ እናትየዋ እየተረዳች ነው። የምትናደድበት ዋናው ምክንያት ደግሞ ናታን ለዳጣ ልዩ ትኩረት ሰጧታል ብላ ስለምታስብ ነው። ደግሞም አይተች ከሆነ ልዩ ትኩረት እየሰጣት ነው ለዳጣ ልዩ ትኩረት ሰጥቷታል። አባትየው ልዩ ትኩረት ለም ናታንም ልዩ ትኩረት ሰጥቷታል። አባትየውም ደግሞ የተለየ ትኩረት ሰጥቷታል። አሁን የሁሉ ሰው አይን ያለው ዳጣ ላይ ዳጣ ላይ ነው። ከእናትየዋም ጀምረህ የናታን ደስ እንደሚታወቀው ነው። ያ እያ እንትራኒ ሶ የውሃንም ብታይ ዳጣ ከቤት ከሌለሽ ድብርት ይስጣል። አሁን ዳጣን መውደድ ያልቻሉ እናትዮዋና አብጌል ብቻ ናቸው። አብጌል ብቻ ሁለቱ ብቻ ናቸው ማለት ነው። ደሞ ተጽዕኖ ፈጥሮባታል። ግን ሌላው ምንድን ነው ያሰው እያሰቡ ትኛ ነው? አሁን አቶ ደረጀ በቤታቸው ውስጥ ያለችውን ሰራተኛዋን ከቤት እንድትወጣ ይፈልጋል። ልትወጣ ነው ከቤቱ። ከቤት የምትወጣበት ዋና ምክንያት ነው የምንጠረጠር መሰለሽ። ዳጣ እናቴን ካላስተዋወቀች እያለች እያስጨነቀችው ነው ስለምታስጨንቀው ይህን ነገር ቤቱንንም እንዳያተራምስበት ስለፈለገ ይመስለኛል እቤት እንድትወጣ እየፈለገ ነው። እሷን ከቤት ከወጣች በኋላ ምናልባት እናትነቷ እሷ እናቷ እንደሆነች ሊነግራት ሊነግራትና አብረው እንዲሆኑ ሊያደርግ ይችላል ብዬ አስባለሁ። እኔም እሱን ነገር ባይዘው ታዝቢያለሁ። እና መጀመሪያ የሰራተኛዋ መውጣት ትፈልግ ነበር። አሁን ልጇ ስታገኝ መውጣት አትፈልግም። ምን ጥርጣሬ አድሮብኛል ናታን ራሱ ሰራተኛዋ ልጅ እንደሆነ አይነት ነገር ነው የሚታየኝ። ሊሆን አይችልም። እሱ እንዴት ነው ሊሆን ይችላል? በምንም ታምር። ለምን አይሆንም? ለምን እንደማይሆን ታውቂያለሽ? ምክንያቱም እዛ ቤት ውስጥ ነው ያሉት፣ አብረው ነው ያሉት በአንድ ቤት ውስጥ። ናታን እሱ እንዳልሆነ ያውቃል፣ ምክንያቱም እናትና አባቱን እኮ ያውቃል። የሀብታም ልጅ ነኝ አለ እኮ እሱ። እኔ ወደዚህ ስመጣ እዚህ ጓደኛሞች ስለሆኑ ከአቶ ደረጀ አባቴና አቶ ደረጀ ጓደኛሞች ስለሆኑ ነው አብሬ የሆንኩት አለ። ባዳ ነው ለእነ አቶ ደረጀ፣ የጓደኛ ልጅ ነው እንጂ በዛ የሚገናኙበት ምንም አይነት ምክንያት የላቸውም። ያውቃል፣ ገብቶሻል። እዛ ነው የክፍል ሀገር ልጅ ነው። ነገር ግን አሁን ዝሮ ዝሮ ዳጣን አሁንም ቢሆን አጣብቂኝ ውስጥ እየከተቷት ነው። ያን የሚያደርጉበት ምክንያት ደግሞ ይህን እንግዲህ አልማዙ ወርቁ ተዘርፏል። ከመርካቶ እንግዲህ መጽሐፉን ገዝተው እየተመለሱ ነው። እሱንን ከተመለሱ በኋላ ቤት የሚገጥማትን ነገር ሳስብ እጅግ በጣም ይዘገንነኛል። ምክንያቱም ዳጣ ደግሞ እንደዚህ በትንሽ ነገር እንድትታማ እንድትነካ ምናምን ነገር አትፈልግም። ክብሯም ታስቀድም ከገንዘብም ከምን በላይ ክብሯን ታስቀድም። ሌላው ፍቅር ብቻ ነው፣ እሱ ነው የጎደላት። ሌላ ነገሯ ሙሉ ሴት ነች፣ እሱ ነው የጎደላት። ሌላው ውሃ እንግዲህ አብይን አልማዞችን ስትሰበስብ በኪሷ ላይ ስለነበረ ውሃ አይታለች። ውሃ ደግሞ ሕፃን ስለሆነች ምንም የምትደብቀው ነገር የላትም አሁን እናቷ እንኳን መናገር ባትችል በእርግጠኝነት ሰራተኛ ትናገራለች እሱ ብቻ ነበር ሙሉ ቤተሰቡ ፊት ላይ ውሃ ትናገራለች መናገሩ አይቀርም በቂሱ አዛው ነበር ማለቱ አይቀርም ለምታቻለች አሁን ዳጣ ወደ ቤት ስትመለስ ዳጣን ይህንን ሀብት ወስደሻል አምጪ ሌሏት ነው ፖሊስ አምጡ ልኝ እያለች ነው ስለዚህ ዳጣን በፖሊስ አስያዟት ማለት ውሃ ደግሞ ዳጣን ስለምትወዳት ያንን ነገር በኪሷ ይዘው የነበረች አቤጌል ነች ብላ መናገሩ አይቀርም። ስለማትደብቅላት እህቴ ነች ብላ አትደብቅላት። ስራዋን ሁሉም ነው የአቤጌል እንተንኳል ሁሉም ነው ስለሚያውቁ፣ ሁሉም ያውቀዋል። ግን ዳጣ ላይ ያለው ተጽዕኖ በጣም ይበዛ ነው። እኔ ዳጣ በጣም ያሳዘነች፣ በጣም ታሳዝናለች። ግን ላይፍ የእናት የቤተሰብ ናፍቆት ምናምን ባለበት ሁኔታ ውስጥ በዛ ላይ የማንነት እንትኗ ሳይመለስ ሳይመለስ እንደዚ አይነት ተጽዕኖ ውስጥ መግባት ቀላል አይደለም። በእርግጥ አሁን እሷ በእርግጥ አሁን እሷ አባቷን አግኝታለች፣ ኦልሬዲ አሁን የምትፈልግ እናቷን ገብቶሻል። እሱ ደረጀም እኮ በጣም ደስተኛ ናቸው፣ ደስተኛ ነው። ምክንያቱም እዚህ ቀደም ጥሏት በነበረው ሲጸጸት ስለነበረ አሁን እሷ በመግኘቷ በጣም ደስተኛ ነው። ነገር ግን እሷ አሁን ከዳጣ ምን እንደምረዳ ታውቂያለሽ? ዳጣም እዚህ ቀደም አውጥቶ የጣለች ወንድ ነው ስለተባለች አባቴ ነው አውጥቶ የጣለ ብላ ስለምታምን እናቴ በህይወት አለች ወይ እናቴን አገናኘኝ የምትለው ተጽዕኖ የምታሳድርበት እናቷ እንዳልጠለቻት ስለምታውቀ ነው። ምክንያቱም እዚህ ቀደም ከወደቀችበት ያነሷት ሲጥለው ያየው ወንድ ነው ተከትየው እስከ ቤት ሂጄ ብላ ነግራታለች። ስለዚህ የጣለኝ አባቴ ነው ብላ ታስባለች። አሁን የመጀመሪ አማራጭ ስለሌላት እና እናቷን እንዲያስተዋውቃት ስለምትፈልግ ነው እንጂ ዳጣ እናቷን ካስተዋውቃት በኋላ እንዲሁም አባቷን የምታኮርፈው ይመስለኛል። ግን ምንድነው አሁን ዳቶ ደረጀ ቀለል ይላል ብዬ የማስበው ልክ እንዳልከው አንተ ሰራተኛዋ ከቤት ብትወጣና ለዳጣ የእናትነት ይሄ የእናትነት ጥያቄዋ ቢመለስላት ዳጣና እናቷን አንድ ላይ ቢያኖራቸው ለዳጣ ጥሩ አድቫንቴጅ ነበር። የሰውየውም ትዳርም አይበጠበጥም፣ የእነሱም የተሻለና ደስተኛ የሆነ ሕይወት ይኖረዋል። ያ ግን ናታን አደጋ ላይ ይወድቃል ብዬ አስባለሁ። ናታን አሁን ዳጣ ወጣ ብትሄድ ፍቅር ውስጥ ይገባል። ገብቷል ገብቷል ገብቷል። ግን ያው አሁን ከናታን ዳጣ መቅረብ አለባት። የዳጣ ስሜት ነው ቀዳሚ ነገር መሆን ያለበት። በጣም የሚያሳስበኝ ነገር እሱ ነው። እንግዲህ ከምንም በላይ እኔም ማለት በጣም ያስጨንቀኛል ማለት አሁን እሱ ዳጣን ብሎ ከሄደ እና አቤጌልም ደግሞ የሚወዱት የአቤጌል ቤተሰቦች እየወደዱት ያለ ናታንን እሷ ልጃቸውን ስለወደደ እና እሷ ጋር አብረው እንዲኖሩ ስለሚፈልጉ ተጋብተው ሀብት ንብረታቸው እንዲያስተዳድሩ ስለሚፈልጉ ነው ብዬ አስባለሁ። ግን አሁን ምንድን ነው አቶ ደረጀና ወይዘሮ ማነው እሷ የአቢጌል እናት አቢጌልን ነው እንዲያገባ ናታን የሚፈለገው። እሬሽ ናቸው። እሷ ጋር እንዲጠጋ ነው የሚፈለገው። ግን ምንድን ነው ናታን ዳጣ ቢወዳት አቶ ደረጀ ፍቃደኛ ይሆናል ወይ? ልቁ ጥያቄ አቶ ደረጀ ምንም ሌላ ይችላል። አቶ ደረጀ ሁለቱም ልጆች ምርጫ ውስጥ ይገባል። ለእሱ አጣብቂኝ ነገር ነው የሚሆንብት። ወደ ዳጣ እንድትሄድ እንዳይፈልግ፣ አቤጌልም ልጁ አቤጌልን እንዳይል ደግሞ ዳጣን ይወዳል ትንሽ አቶ ደረጀ የሚገባ ይመስለኛልምንም ማድረግ አይችልም እሱን ምናየ ይሆናል ምንም። አሁን ምንም ማድረግ አይችልም። አሁን እንግዲህ ሴትዮዋ፣ ለዛም ነው ባይዘዋይ የአቤጌልን ፍቅር ሁኔታ ትሻማ ባታለች ስላመነች ነው መቼ ነው ከቤት የምትወጣ እያለቻት ያለ። ለዚህ ጉዳይ ደግሞ አቶ ደረጀ መልስ መስጠት አይፈልግም። ምክንያቱም አቶ ደረጀ የቤት እንድትወጣ አልፈለገም። ምክንያቱም ልጁ ነች። እነሱ ደግሞ እንድትወጣ እና የተች ከሆነ እዛ ላይ ምንም ነገር ማናገር አልፈለገም። ቀጥታ የመኪናውን ቀበቶ ማሰር ነው የፈለገ በዝምታ። እሷ በግርምት ያየች ነበረ። እኔ ከእሷ ፊት ምንድነው ያነበብኩትኝ? እዚህ ቀደም ከሌላ ወልዷ መጥቷት ሊሆን ይችላል ብላ ስላለቻት ይህንን ጥያቄ ሳነሳለት ደረጀ አክሴፕት ካላደረገኝ እውነትም ወልዷ አምጥቷታል፣ የሚል ጥርጣሬ አድሮባታል። እናታቸው ብዬ አስባለሁ ነው ይወጣ። አዎ ጥርጣሬው በሚገባ አድሮባታል። እሱማ አዎ። ግን አሁን አንቺ ስሜትሽ ናታን ከማን ጋር በፍቅር ይቀጥል ይመስል? ከዳጣ ጋር ከዳጣ። አቢጌል እኔ ከፊልሙ ራሱ ብቶታ ሞታቸው ማለት ነው። አቢጌል አቢጌል በጣም ክፉሳሽ ነው። ሰው ነው? ሴት ናት። እና ኔ ማውገ ተባሪ ነው የሰጧት ከቁንጅናዋ ጋር አይሄድም ግን ይደብቃታል ይደብቃታል። ቁንጅና ይደብቃታል። ቁንጅና የአቶ ደረጀ ልጅ መሆኗ ቢታወቅ ይሄ ቤት እንዴት እንደሚታመስ ታስቢው። ከባድ ነው። በጣም የሚሆነ በጣም አይ፣ እዛው ውስጥ እያለች ከሆነ ለአቶ ደረጀ ብቻ የቤቱ መታመስ ብቻ ሳይሆን ለእሷ ለምንድን ነው ለዳጣ ራሱ ይከብዳታል። ፈተና ነው፣ ፈተና ነው የሚሆንባት። አዎ ካሁን እንኳን ስንት ፈተና ተፈተነች። ካሁን ጋር ሁለት ሶስት ጊዜ ተፈተነች። ከዚህ በላይ በሕይወቷ ይመጡባታል። ይሄ እንግዲህ አስበሽዋል እንግዲህ። ምንም የፍቅር ሪሌሽናቸው የፋ ሳይወጣ ነው አሁን ሁለቱ። የፋ የወጣ ሪሌሽንሽፕ እንዳላቸው ቢታወቅ ግን ዳጣን ሊያጠፏትም ይችላል። ዳጣ ደግሞ የፍቅር ሰውነች ነው። እናቷንንም ወደ ፍቅር የሚስብ ነባሪ ነው ያላት የምታደርገው ምናምን በጣምናታን መስመር ውስጥ ጥለዋለች። ያው እንግዲህ ቀጣይ የምናየው ይሆናል። ውድ አድማጮቻችን እንግዲህ ዳጣ መጨረሻዋን ያሳምርላት። እንግዲህ እናቷንም አግኝታ በደስታ እንድትኖር ያብቃት እንግዲህ ከናታም ጋር ጥሩ የሆነ ፍቅር ግንኙነት ኑሯት ወደፊቱ ሸፒዛ ይዛ ቅርጿ ተስተካክሎ ይህ ወጣ ያለው ባህሪዋን አስተካክላ ጥሩ የፍቅር ግንኙነት ኑሯት እንድትመጣ በእኔ በበኩሌ ስሜቴ ነው። ምክንያቱም በጣም ተንገላታለች ልጅቷ፣ ታሳዝነኛለች። ከምንም በላይና በዚህ እድሜዋ ስንት ጥያቄ እያለባት ያው በቃ አስበሽው 18 ዓመት ሙሉ እንግዲህ መንገድ ላይ ተጠለሽ ከ18 ዓመት በኋላ ቤተሰብሽ ማገንተሽ ምንም ደሞ ሌላ ምስቅልቅል ውስጥ መግባት በጣም ከባድ ነውና፣ እንግዲህ ውድ አድማጮቻችን ለዛሬ ዘንላችሁ የነበረ ፕሮግራም ይሄን ይመስል ነበረ። ቀጣይ በሌላ ፕሮግራም እስከምንገናኝ ድረስ ሰላማችሁ ይብዛልን። ሰብስክራይብ ማድረጋችሁን አትርሱ። ኮሜንት ሴክሽናችን ላይ አሳብ አስተያየታችሁን ማስቀመጣችሁንም በተመሳሳይ አትዘንጉ። አብረናችሁ የነበርነው እኔ ትንሿና ሙሌ ነን። ሙሌ ነበርን። ሰላማችሁ ይብዛልን። እናመሰግናለሁ። ባይ ባይ።